ሲረገጣል ደሞ ለደንቆሮ ልጇ ማይብ ማይሰማ ገና በቤቷ ቆየው ልጅ አሁን ቀጣይ የምትወልደው ማነው እውር ነው የምትወልደው ለምን ምሰራው ግፍ ስላለ ልጇን ደንቆሮ ብለን ከሰደብንባት ልቧ ተሰብሮ ትጠፋለች ነው ልጅ ላይ ለተደረገው ነገር ፍርዱን ከፈጣሪ ይጠብቃለሁ ሲረገጣል ደሞ ለደንቆሮ ልጇ እናንተ ዛሬ ሀቢባ እንደዚህ በመሆኗ እንደዚህ እጅ ሰጥታ በማልቀሷ አላዘናችሁም ዛሬ ወላሂ ቀኑ ሙሉ ማለት ነው፣ ቀኑ ሙሉ ሰላይ ከገባሽ ሰዓት ጀምሮ እውነት በጣም ነው ያዘንኩት። ያኒ ሀቢባ እንደዚህ ወድቃ እንደዚህ ስቅስቅ ብላ አልቅሳ እንደዚህ መልስ ሰጥታ እንደዚህ ስድቦች እሷን እንደዚህ ይሰብራሉ ብዬ አንድ ቀንም አላሰብኩም። ሁሌ ጀግና እንደሆነች ሁሌ መልስ እንደምሰጥ ነው እኔ የማውቀው። ዛሬ ግን ወላሂ ስቅስቅ ብላ አብሬያት ነበር ያለቀስኩት እና እናንተ አላሳዘናችሁም? አላዘናችሁም? እና ይሄ ሁሉ ውርጅብኝ ይሄ ሁሉ ነገር ሁሉ ለምንድን ነው? ጉራጌን ተናገረች? እሷ እኮ አልተናገረች። ያኔ እንዴት አረዳድ እንዴት እንደሆነ አላቅም እንጂ እናንተ ጋር እንዴት እንድተረዱ እነዛ ሰዎች እንዴት ነው በአንድ ልጇ ማለት ሁሌ ነው የምትናገረ፣ ስለ ልጇ በተለይ ከሴቷ ይልቅ ታቃላችሁ፣ ለልጆች ነው ከሴቷ ይልቅ ምትናገረ ወንዱ ልጇን ሁሌ ነው በቃ ላይ ላይ የምትከታተላት። ሀራት እኔ አንዷ ነኝ። እኔ ኤርፎን የትም አሉንም፣ እሷ ቤት ነው ሞላሁ። ኤርፎን ከትቼ ነው ስራ የምሰራ። በቃ እውነት አንዳንዴ ወሬውን ለምዳችሁ፣ እዛ ላይ ለመዋሉ ለምዳችሁ፣ እየሰራችሁ ስራ እንኳን እሷ እስከምትገባ ድረስ ስራ እንኳን ያስጠላል ማለት ነው ስራ እንኳን ማለት በቃ ቶሎ ገብታ ከዛን ስራ ያሰራቸዋል። በቃ እያዳመጣችሁ ብቻ ስራ ነው የምንሰሩት። ማለት በቃ ሌላ ወሬ ጋ አትሄዱ ማለት ነው። ዛሬ ግን ዋላሂ ቅስሟ ነው እንዲህ እንዲ እንዲ ይሰባበራቸዋት እንዲ እንዲ ስብርብር ነው ይሄናል። እኮ ምንም እኮ አልተሳደበችም። ምን ተሳደበች? ጉራጌ ጀግና ነው። ጉራጌ ስራ ሰው ነው። ሚስቱ ሞቶ ሚስታቸው ሞቶ ማታ ቀብሮ ምናምን ስላለች ብቻ ይሄ እኮ የጀግንነት ስብ ጉራጌ ምናየት ጀግና እንደሆነ ጉራጌ ምና ስራ ወዳድ እንደሆነ እኔ የገለጸች አረዳድ ነው። ዋና ነገር እንዴት እንደተረዳን አላውቅም። ብቻ ያ ልጅ እንደዛ ብሎ ደንቆሮ ልጅሽን ገና ይሄ ምናምን ብሎ በቃ ስስ ጎና ነው ሁሌ ነው የምትናገሩ። ያን ይሄ መርጦ መርጦ ይሄው ስንት ነገር አልተዘግዝቆ ምን ብሎ ወይ እናቷ ወይም በቃ የባሏል ምናምን ዘግዝቆ ነው የሚሳደብ። አንድ ቀን አንድ ቀን መልስ አራት አካውንትን የተዘጋባን የተደረገባት ሪፖርት ተደርጎ ተዘጉባት። ምንም አላለችም እየከፈተቸው ነው የምትመጣ። ብላ ብላ እንግዲህ ማክስ የአይን ምናምን ፊቷን እየሸፈነች መምጣት ጀመረች። ከዛ ነው ምንም በቃ አልበገር ስትላቸው እንግዲህ በማን መጡ? በልጇ መጡና ዛሬ ሳስ ሲያስለቅሷት ነው የዋልቶ ላይ በጣም ያዘንኩት በጣም። እና እጅ አልሰጥም ያለችን ልጅ ምንም አልበገርም ያለችን ልጅ ዛሬ ላይ ስታስለቅሷት ነው የዋለችው። ማለት እሷን እኮ መሳደብ ትችላላችሁ። እሷን እንደፈልልን ባሏን ቤት እሷን ማለች ስትሳደቡም ነበ ላይ አያቸዋለሁ። እኔም ራሱ ስትሳደቡ ነበር ብዙ በቃ እሷን ብላለች ከነ ምናምናው ነው ብቻ ልጆች እናንተም ሁል ሄዳችሁ ሄዳችሁ ጠራግራችሁ ምን ብላችሁ በምናው በምናው በምናው ተሳድባችሁ መጨረሻ ላይ ሄዳችሁ ስስጎኗን ወጋችሁ አገኛችሁ። በቃ አገኛችሁ። ዛሬ እጅ ሰታ ቀን ሙሉ ስታለቅሶ ላይ አብራ ሲያለቅስ ነበር። ራሱ ማለት ነው ማለት ምን አደረገች? ይሄ ሁሉ እራሷ የደረሰባት በእኛው በመዳም ቅመሞች ሰው ስትረዳ ነው። በእኛው ነው እንጂ በራሷ አይደለም። እሷ ኮ እንደፈለገች መታ እንደ ማንኛውም ሰው ላይ ገብታ ተጫታ፣ ጌማን ተጫታ፣ ብሩን ሜክ አርግታ መውጣት ትችላለች። ብራን ሰርታ መውጣት ትችላለች። ከኛ ጋር ከስንቱ ደላላ ከስንቱ ምኑ ከስንቱ ከስንቱ ከኢትዮጵያ እስከ ዱባይ ከዱባይ እስከ ካታር እስከ ሳውዲ እስከ ስንት ነገር ስንት ነገር ማለት ነው። እና የሆነች ከስንት ደላላ ጋር በኛ በእኛ በመዳም ቅመም ነው። በራሷ ጉዳይ ስቲ አንድ ቀን በራሷ ጉዳይ በራሷ ጉዳይ ከሰው ጋር ተጣልታለች። በራሷ ጉዳይ ማለት እኔን በድሉ እነዛ ሰዎች ብላከስ ከሌላ ሰዎች ጋር በራሷ ነገር ተጣል አንድ ቀንም ምን ያላየው በእኛው ነው። አካውንቷም የተዘጋ እርዳታ ተብላ የሆነች ቤሩት ላይ ጻኑ የሕፃኑን ፎቶ ስታሳይ ነው ቁስሉ ስታሳይ ነው። ትልቁ አንድ ሚሊዮን ሊገባ ትንሽ የቀረ ባን ተደርጎ የተዘጋ ማለት ነው። እንደዛው ሪፖርት እየተደረገ አራት አራት አካውንቷ ማለት ነው ምንም አላችም። ይሄ ሁሉ በእኛው በመዳም ቀመሞች ነው። ደላሎች እየተሰበሰቡ ሕገ ወጥ እንትኖች እንደዚህ የሚያደርጉ እየተሰበሰቡ ያኛው ያኛው እየተሰበሰበ ሪፖርት እየተደረገባት ያዘጉባት ማለት ነው እና ያኔ በእኛው ነገር ነው እና ወላይ በጣም መልካም ብዙ ነገር ሰታለች። እንደ አሁን አይዶል አይዶል በተለይ በተለይ እሷ ከመጣች አይዶል ነበረ ከዚህ በፊት ግን እንደ እሷ የሰራበት አይዶል አለ። አሁን የጣ አለ እሱ ምንድን ነው በእሷ ከመጣች በኋላ ነው። እድል እየተጠቀሙ ቤት እያገኙ አይዶል ጊዜ እስከ ሶስት ሰው የሚሸለሙ በሷ ነው። በቃ የሆነ አንድ የሆነ ነገር ነው የፈጠረችው የሆነ ስራ ነው የፈጠረች በቀለኛ ነው ብዙ ነገር ያደረገችው። ያኔ ለምንድን ነው እንደማይታያቸው? ለምን እንደሆነ አላውቅም። ለምንድን ነው ለካሁ ያኔ እንደዚህ ሆነና እንደ እኛ አበሾች ያኔ እንደዚህ በጣም ክፎች፣ እኔ ዛሬ በጣም ነው ያስፈሩኛል። ይሄናል በጣም ደጋግማ ያ ቪዲዮ ስታ ደጋግማ ደጋግማ፣ ይሄ ልጅሽ ደንቆሮ ልጅሽን ገና ምናምን ረግጠዋለ ምናምን እያለ ትልቅ ሰውዬ ማለት ነው ሲናገር፣ ትልቅ ነው ለሰው ወይ ልጆች ይኖረው አይኖረው ለአሁን የሚያውቀው ሲል ህፃኑን የህፃኑን ፎቶ አድርጎ ላይ ላይ ሲሳደብ ማለት ነው። እና እሷ የሚያቃጥላት እሱን ነው። እውነቷ መቃጠል ምንም ብዙ ነገር ነው ዚህ የሚያለችው፣ ለምን ይነኳታል ቢነኳታል፣ እሷን ብቻ አይሳደቡም። በቃ ሄዶ ሄዶ ዞሮ ዞሮ ቤተሰብ ላይ፣ ዞሮ ዞሮ ዞሮ ዞሮ ቤተሰብ ላይ። ለምንድን ነው ከቲክቶክ እንድትጠፋ የሚያደርጉት? እንደ ብዙ ሰው እኮ ነው እኔ በህይወቴ ማረሳ ማለት በህይወቴ አረሳም አንደኛ ጊዜ ማለት ነው። እና ካታር ላይ ያኔ እሷ ዱባይ ነበረች፣ እና ካታር ላይ አንዷ ተደፍራ ከዛ ውኡ ብላ አስቡት እንግዲህ፣ ሌሊት ከስንት ሰዓት ጀምሮ እስከሚነጋ ድረስ ልጅቷ ወታ ኤምባሲ ሂጂ እስከምትገባ ድረስ ማለት ነው ውኡ ብላ እሷ እሷ ባትኖር ያች ልጅ ትወጣለች፣ ሬሳዋ ሊወጣ ይችላል። ወይ ከእናት ታወቅም ሊሆን ሁላ ይችላል። ሀቢባ ሚዲያ ባትመጣ ኖሮ ከዛ መታ ዱባይ ላይ ራሱ ሳውዲ ላይ ስንቱ ወንዶች በረሓ ላይ የነበሩ እዚህ ዱባይ ላይ ያሉ ቤሩት ላይ አረ ብዙ ብዙ አለው። የእሷ መልካምነት አስለን አያልቅም ማለት አያልቅም። አንድ እንኳን ብትናገር ተሳስታ ብትናገር እንዲህ እንዲኮ አይባልም፣ እንዲህ እንዲኮ ነው ብሎ ሄዶ ማስረዳት ነው እንጂ ከጓሮ ሆነው ቁጭ ብለው ደግሞ አንዳንዶቹ ደግሞ እሷ ቤት ገብታችሁ ተረድታችሁ እንደንተን እሷንም ሞግሳችሁ ምን ብላችሁ ስትሰድቧት ነበረ። በሌላ ሰው ቤት ገብታችሁ ይሄንን አጋጣሚ አግኝታችሁ እሷ ስትሰድቡ ነበረና ብቻ እሷ ብላለች። አሁን ላይ መጀመሪያ ልጆቿ ቀይ መስመር ነበሩ፣ እሷንም ሰበሩ። ከዚህ በኋላ ራሱ ምንም የሚበግራት ነገር የለም። ምንም ብታመጡ ምንም የሚያስወድቀኝ ነገር የለም። ዛሬ እንደዚህ አልቅሻለሁ፣ ነገ ግን እንደዚህ አላለቅስም፣ አንዴ ነክታቸውኛ ብላለች። ወላ ጀግና ናት። ሀቢብ አሁን ምድኑ ና ጤና ይስጣት እና ወላ ልቦና ግዙ ልቦና ይስጣችሁና፣ በቃ ማለት የምትጣሉ ከሆነ አሁን ለምሳሌ ከኔጋ ከተጣላችሁ፣ እኔም ብቻ ስደው ወደ ጓሮ አትሄዱ ወደ ኳላ ትሄዱ። እነሱ ምን እኔም ብቻ እኔም እናንተም ብቻ እናንተም እኔም ብቻ እንደዛ ነው ማድረግ ያለበት፣ እንጂ ለምን ወደ ቤተሰብ፣ ወደ አባት፣ ወደ እናት፣ ወደ ልጅ እነሱን አታ አሁን የአቢባን ቤተሰብ ባሏና ልጆቿና እሷን እሷና እሷን ነው የምታውቁት ወይ አባቷን አታቁ ወይ እናቷን አታቁ ምን አታቁ ልጇን ራሱ ራሷን ያመጣች ማለት ልታስተምር ይሄ እኮ አሁን ልታስተምር። ለዚህ ለካ እውነት ነው፣ ወላሂ እውነት ነው። እዚህ ኢትዮጵያ ላይ አሁን የታመመ ልጆች የያዙ እናቶች እንደዚህ መናገር የማይችል ልጅ ያላቸው እናቶች ለዚህ ነው ልጃቸውን ወደ አደባባይ ወደ ህዝብ ይዞ ይዞ ለመውጣት የሚፈሩት ማለት ነው። ለዚህ ነው እንደውም እሱንም ሮብሮ ሮብና ማክሰኞ ማታ ነው። ሮብ ማታ ነው። አዎ ማክሰኞ ማታ እሱ ላይብ ላይ ዝግጅት አላቸው። አሁን እንደዚ አይነት እናቶች አቤባ ላይብ ላይ ማክሰኞ ማክሰኞ ነው መሰለኝ ሮብ ነበረ፣ አሁን ወደ ማክሰኞ ማታ ተደርጓል። እንደዚህ መናገር ለማይችሉት መራመድ ለማይችሉት መስማት ለማይችሉት እናቶች ተደብቆ እንዳይኖሩ ወደ ሚዲያ እንዲወጡ ወደ ህዝብም እንዲወጡ እሷ ምክንያት ናት። እሷን ላይቭ ላይ የሚከተል ሰዎች የግል ነገር የግል ነገር ነው፣ አያገባንም። ያ እኔ አሁን የግላ ነገር ምንም አያገባኝ። ምን አገባኝ ምታደርገውን የምትኖረውን፣ በቃ መልካም ነች፣ መልካም ነች። ደግሞ ብትሳሳትም ሰው ናት፣ እሷ ሰው እኮ ነች፣ እንትን አደለችም መልክ ነገር እኮ አይደለችም እንዴ ሰው እግርና እግር ምን እየተጋጨ አይደል ሰው እኮ ይናገራል ከስተት ግን ይሄ ሁሉ አድርጋለች ደግሞ ማሻላ ምንም ቢሆን በጣም የሚወዳት ብዙ ሰዎች አሉ በጣም ማለት ነው በጣም በጣም እሷን የሚወዱት ብዙ ሰዎች አሉ እና እሷን በእጇ ያወጣች ነገር ልናቶችን ለማስተማር ልጅ አይሰማም በእንደዚህ አይነት ነው በዛ እንደዚህ አይነት ማሽን ነው ምናምን ብላ በተናገረችው ያንም ማሽን ራሱ ዋጋ እየከፈለች ነው። በቃ ለልጇ ዋጋ ከፍላይ እዚ የደረሰች ነች። ገብታችኋል? ለልጇ ዋጋ የከፈለች ነች። ለልጇ ዋጋም እየከፈለች ነው። ለዛ ነስ እስከሆና ሄዳችሁ ወጋችሁ ዛሬ ስታለቅስን የዋለችው ተው፣ ልቦና ግዙ፣ አትንኩ። በቃ ማ ከተሳሳቱም ሂዱና ተሳስተሻል ሀቢባ፣ እንደዚህ አይባልም፣ እንደዚህ አይደረግም ማለት ማንሽም ማለት አይባልም። ለምንድ እንደዚህ የምትይል? አሁን ያን ጊዜ ከኋላ ሄዳችሁ ላይቫችሁን በየተረተራ ከምትከፍቱ ከሚከፍቱ ሄዶ አንድ ሰው ሀቢባ ምን ማለትች ነው ይሄ ጉራጌ ሊል ያደርጋል እንዴ? ምን ማለት ነው? ምን አይነት አገላለጽ ነው የምትገልሽኝ? ማለት ሷ ነው። እሷ የገለጸችው እኔም የተረዳሁት ጀግንነትን ያሳየች በጣም በስራቸው እንደማይደራደሩ ብር ይወዳሉ ሳይሆን ስራ ይወዳሉ። ሪምናት ብር ይወዳሉ ይባላል። ጉራጌ ብር ይወዳል ይባላል። እሷ ደግሞ አስተካ ብር ይወዳል ሳይሆን ስራ ይወዳል፣ ጉራጌ ደግሞ በስራው አይደራደርም ያለች። ያኔ እኔም ነበር ሳ ስለ አራሳት ሳ አዳምጣለሁ፣ ስራ ስለምሰራ ማለት ነው እና

ዘንድሮ በጣም ነው የሚያስፈራ። ጊዜው ያስፈራ። ለላ ደግሞ አበሻ የኛ አበሻ ብሶብናል ከዱሮ ማለት ነው። በጣም በጣም ብሶብናል። ምንም ማለት ነው። ለምንድን አለቅ መገኘነቱም እንደ ሰውን አለማህበር በቃ ሰው ተቀይሮ ተለውጦ ሲታይ መጀመሪያ መጀመሪያ ግፊ ግፊ ግፊ ግፊ ትገፋለች ማለት የሆነ በቃ መልካም ነገር የምትሰሩ ነው የሚመስል። ከዛ የሆነ ሰው ደግሞ የሆነ ደረጃ ላይ ሲደርስ ለማስወደቅ ነው የምትሞክሩትና ብዙ ነገር በጣም ነው የሚያስፈራ። ከባድ ህዝቦች እየሆንን ነው፣ የሀበሻ ሰዎች ከባድ ህዝቦች። ከባድ ደግሞ ይሄ ለዓለም ታውቆ ጉድ እንዳንሆን ብቻ ና ፈጣሪ፣ ለሁላችንም ልቦና አይስጠን። ምሎ የለም ለሁላችንም፣ ከኔም ጨምሮ ልቦና አይስጠን። እውነት በጣም ልቦና አይስጠን። ያረቢ በጣም ነው የሚያስጠላ።